ሰራሁን ነገር መጣ። ዲሆ ዲሆ አለች ላቀች። ቲክቶክ ወሯ እንግዲህ ዛሬ ማለት ነው። ቡረካ እና ፉፉ ተፋጠጡ፣ ፅጌ መርዝ ጠጣች። እስኪ ሁሉንም እናይበታለን ማለት ነው። ሰላም አለኩም ወራምቱላህ ወበረካቱ። ሰላም ቢሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በመጀመሪያ ያው የኔ ፋንድሻዎች ስለመጡ በጣም ደስ ብሎኛል። እነ ፍቅርዬ ማለት ነው ስለያዩት ደስ ብሎኛል። በቪዲዮዎቹ ላይ ዛሬ ብዙ መናገር የምፈልገው ነገር የለኝም። ሁሉም ነገር ድራማ እንደሆነ ግልጽ ነው። ድሮም አውቃለሁ፣ አሁንም ግልጽ ነው ማለት ነው። እና ብቻ ይመቻቸው ለነሱ ከተመቻቸው ይስሩ ማለት ነው። ፈታ ይወሩልኝ አይቅሩብኝ፣ ይንጡልኝ እንጂ ማለት ነው። እና እሱ ነው ማለት ነው የምፈልገው ዛሬ እና ስለመጡ ስላየኋቸው ደስ ብሎኛል። ቀሩ ብዬ ነበረ ከስድስት ስድስት ሰዓት ሲያልፉ እንዴ ቀሩ እንዴ ብዬ ፎቶ ፖስት አንድ ሁለት ባልኩበት ሰዓት ነው የመጡትና ስለመጡ ደስ ብሎኛል። ሲቀጥ ደግሞ ፅጌ መርዝ ጠጣች። መርዝ ጠጣች ለማን ብላ ለዲያኒ ብላ። ፅጌ ጀግና፣ ፅጌ ቆራ፣ ፅጌ ስንራት ዛሬ ተሸነፈች ማለት ነው። እንግዲህ ፍቅር አሸናፊ ነው። የማይሸነፍ የማይረታ ሰው የለም። ፅጌም ተረታ። ለዳኒ መርዝ ጠጣች ማለት ነው። የማይታመን የማይታመን ነገር ዝሮ ዝሮ ማለት ነው። ግን ጽጌ ካንቺ እንጠብቅ ነበር። ነገር ግን ደግሞ ካደረግሽው፣ እሺ ግን እንዲያው ለዳኒ ነው ለዳኒ ብለሽ ነው መርዝ መጠጣት፣ እየደረግሽ ለዳኒ ብለሽ ለዳኒ ይጥሽ እንትን እኮ ማለት ነው። ብልጥ ሴት ነሽን፣ ማለት ብዙ ወንዶችን በእጅሽ ማስገባት ትችያለሽ። ያው ብልጥ ሴት ብዙ ወንዶችን እንደችን በእጇ ማስገባት ትችያለሽ ማለት ሳይሆን፣ እሷ ታውቅበታለች እና እንዴት

ሰው ሰዋግር ላይ ቆይም ቶሎ ይገባል ብለሽ ነው? እንዴስ ምን አስበሽ ነው? ቆይ መርዝ ለመጠጣት እያሰብሽው መርዝ ለመጠጣት ድረስ እየሄድሽበት መንገድ በዛው መስዋገር ላይ አገሪሽ እንኳን እስተምትገቢ ያልጠበቅሽው ያው፣ እንግዲህ ምን ምን እንደዚህ የሚያጣዲፍ ነገር ምን አገኘሽ እንደዚህ በቃላ ላይ የራስሽን ለመሳቅ ወይም ለመሞት ጥረት ያደረግሽው? ምን ምን ሰይጣን ሹክብሮ ሽው ማለት ነው? ምን ሰይጣን ነው ሹክ ያረሽ? ለና ዳኒ ዳኒ መጣም እንደ ሲጀመር ዳኒ እንደምትኮን እንደምታፈቅር ግልፅ አድርግሽ አንድ ቀንም ተናግረሽ አልነበረም። አንድ ቀንም ግልፅ አድርግሽ አልተናገርሽም። ዳኒ እንደምታፈቅር ግን ከሌላ ሰው ጋር ሲሆን ቁርቁር ያደርግሻል ወይ? እንደው ለድራማም ቢሆን ፅጌ መዘጠጣች መባሉ ይሄ ለእኔ አልተዋጠልኝም ማለት ነው። ምክንያቱም አንቺ እንደዚህ እንደዚህ ቀላል ሰው ስላለ አይደለሽ ማለት ነው። ለድራማም ቢሆን እንደዚህ ፅጌ ለወንድ ብላ መዘጠጣች፣ ኧረ ይደብራ የእውነት እና የእኔዎቹ ደግሞ ይሄ ፋንዲሻዎች ማለት ነው ዘራፍ ዘራፍ ዘራፍ ቡሪኬ እና ፍቅር እየኮናት ብሬኪን እና እንትናን ሁን አፋጠጠቻችሁ በቀጣይ ቪዲዮ እንደዚህ እየተቦካከሱ የሚመጡ ነው የሚመስለኝ በቀጣይ ቪዲዮ እየተቦካከሱ ምናምን ነገር ፉፉ እና ቡረካ የሚመጡ ይመስለኛል ቪዲዮን የጨረሱት በመዛት ስለሆነ ሁሌ ይዛዛታሉ እና ያው እውነት እንዳይመስላችሁ ማለት ነው በእውነት እንኳን የፊት ልየ ነፍስ ፍቅረኛሞች ቢሆኑ እንኳን የእውነት ቢሆኑ ኑሮ እንኳን ማነው ይሄ የቡርኬ የፉፉ ጓደኛ የፉፉ ኔት ወይም ደግሞ ፉፉ ከፉፉ ጋር የፍቅር ግንኙነት የነበራት እንድጅ የፉፉ ጓደኛ ሂዶ እንትል የሚላት ምንም አያደርገውም። ስለዚህ ሲጀመር ሁሉም ነገር ድራማ ነው፣ ለስራ ነው። ስሩ፣ ራሳችሁን እየጠበቃችሁ ስሩ ክብራችሁን ዝቅ የማያደርግ ነገር ስሩ ማለት ነው። ያው እንደዚህ ከሆነ እንደዚህ ካልሆነ ነገሩ ስለማያዋጣ ሄዱበት ይመቻችሁ። እናንተ ከደመቻችሁን የሚመቸኝ ማለት ነው። የኔ ፋንዱ ሻዎች ጠንክሩልኝ። ፍቅርዬ፣ የኔ አበባ ፉፉ፣ ፈቲ፣ ቡረካ ሁለታችሁም በአንድ ልብ ነው። ሁላችሁ ሁለታችሁ ማለት ሁላችሁንም በአንድ ልብ ነው የማያችሁ ማለት ነው። እና የጽጌ ነገር ነበር ዛሬ ግርም ግርም ያለኝ፣ የእውነት ግርም ግርም ያለኝ ማለት ቤት ኮልፋ በዱባይ ምድር ላይ ራሱ ነው የታጠፈው። እንደዛ እንደዚያ እንደዚያ ስንት አለ ልጄ ሰው አገር ላይ ሞተው እንትና ማነው ስሙ መሲ ብሬስ ስትሆን ሬሳ እንትን ቤት ብትሄዱ ስንት ተላጋ ውስጥ የገባ ስንት እና ሰው አገር ላይ መቅረት እንኳን አይደለም፣ በእንደዚህ በእንትን በቀል ታሞ እራሱ ሰው አገር ላይ የቀሩ ስንቶቻችን አሉ ማለት ነው። እና አንቺ ደግሞ ሰው አገር ላይ ሄደሽ፣ ያው ድራማ ነው ግን ይገባኛል፣ ግን እንደ እውነት አድርገን እንትን ስንለው፣ ሰው አገር ላይ ሄደሽ መርዝ ልትጠጪ ለአንድ ወንድ ግን? ጋይስ ማለት ነው። ለወንድ ብሎ መርዝ የሚጠጡ እሪል እሪል፣ ለወንድ ብሎ መርዝ የሚጠጡ ሰዎች አሉ እሪል ማለት ነው። አይኖ አውቃለሁ። ፍቅር ከባድ ነው፣ ያኔ በጣም ከባድ ሊሆን ይችላል። በጣም በጣም የሆነ ሰው በተለይ ስታጡት የምትወዱትን በቃ የኔ ያላችሁትን ሰው በጣም ከባድ ነው። ግን መርዝ ጠጥቶ ከመሞት የሚያደርስ ነገር እኔ እንደ እሱ ሐዲ ብዬ መርዝ ልጠጣ ልጠጣ እኔ ያለድ አንዱ ሙክርም አላደርገው። እውነት ለመናገር አለቅስ ይሆናል አለቅስ አለው በጣም ይከፋኛል፣ አዝናለሁ። ግን ደግሞ ራሴን ለማጥፋት በፍጹም ዝጃል አላደረግም ለአንድ ወንድ ብዬ። እና ልታስተላልፉት ያላችሁ ትምህርት ለራሱ እንደ ትምህርት ወስዳችሁ ከሆነ እንደ ትምህርት ለራሱ ልታስተላልፉት ያላችሁ ትምህርት እንትን ምንም አያስተላልፍም። ግን አንድ ሰው አንድ ሴት አፍቅራ ለዛ ወንድ ብላ መርዝ ጠጥታ ራሷን ታጠፋ ምናምን ይሄ ለራሱ ትምህርቱ ጥሩ አይደለም፣ ጥሩ አይደለም። እውነት ነው የምላቸው